እንዴት ናችሁ? የተወደዳችሁ ሊቨርፑል አንድ ትልቅ ዝውውር በማጠናቀቅ ዋዜማ ላይ ያለ ይመስላል። ምናልባት በዚህ ክረምትም ከዚህ በላይ ብዙ ገንዘብ የሚወጣበት ዝውውር ላይኖር ይችላል። ሊቨርፑል የባየር ሌቨርኩሰኑን ፍሎሪያን ቪትስን ለማስፈረም ለባየር ሌቨርኩዘን 109 ሚሊዮን ፓውንድ አቅርቧል ይላሉ ትልልቆቹ የእግር ኳስ የዝውውር ዘገባን በማውጣት የገነነ ስም ያላቸው ጋዜጠኞች በተለይ ዴቪድ ኦርንስቴን፣ ወይም በዩሮ 130 ሚሊዮን ዩሮ ሊቨርፑል ይህንን ተጫዋች ከባየር ሌቨርኩዘን ከባየር አሬና ወደ አንፊልድ ለማምጣት ያቀረበው ይፋዊ የዝውውር ጥያቄ ነው። ለነገሩ ራሱ ተጫዋቹም ለባየር ሙኒክ ሰዎች ለሌላው ጥብቅ ፈላጊው ምርጫ ወደ ሊቨርፑል መጓዝ እንደሆነ ተናግሯል ከተባለበት ጊዜ ጀምሮ የዝውውሩ አቅጣጫ ወደ አንፊልድ ነው የሚያመለክተው። ዝውውሩ የሚጠናቀቅ ከሆነ በሊቨርፑል ታሪክ የምንጊዜም ውዱ ተጫዋች ይሆናል። ሊቨርፑል እኔ ብዙ ጊዜ እንደምለው ገንዘብ አለው። ምክንያቱም ባለፉት ጥቂት ክረምቶች ሊቨርፑል ትልቅ የዝውውር ገንዘብ አላወጣም፣ ወይም በኔት ስፔንድ ካያችሁት ለምሳሌ 2023 እነዞ ቦዝ ላይ አሌክሲስ መካሊስተር፣ ራፍንበር እና ዋታር ወይንዶ በመጡበት ክረምት ሊቨርፑል በዛው ክረምት የሸጣቸው ተጫዋቾች ነበሩ እንደ ፋቢኞ ወይም ጆርዳን ሄንደርሰን አይነት ተጫዋቾች። ስለዚህ ከፍ ያለ ደሞዝ የሚከፈላቸው ስለነበሩ የእነሱ መልቀቅ ከሊቨርፑል የዌጅ ቢል ላይ ይነሳል። እንደ ናቢ ኬታ፣ ጄምስ ሚልነር፣ አሌክስ ኦክስሌድ ቻምበርሌን አይነቶቹም ተጫዋቾች የለቀቁበት ክረምት ስለነበር፣ ባለፈው ክረምት ደግሞ ሊቨርፑል የአንድ ተጫዋች ዝውውርን ብቻ ነበር ያደረገው የፌዴሪኮ ኪየሳ በእርግጥ ጆርጂ ማማርዳሽቪሊንም አስፈርሟል። ግን የሁለቱ ተጫዋቾች ዝውውር በአጠቃላይ ወደ 40 ሚሊዮን ፓውንድ ገደማ ብቻ ኢንቨስት የተደረገበት ነው። እንዲሁም ታስታውሱ እንደሆነ በ2023 እኮ ለሞይሰስ ካይሴዶ 111 ሚሊዮን ፓውንድ ጭምር አቅርቦ ነበር። ስለዚህ ሊቨርፑል ባለፉት ዓመታት የተጠራቀመ ኃይለኛ የገንዘብ ጡንቻ አለው፣ ለዚህ አይነት ዝውውር የሚሆን በቂ ዝግጅት እንዳለው ግልጽ ነው። ይህንን የሚያሳይ የዝውውር እንቅስቃሴ ነው እያደረገ ያለው። የረሚ ፍሪምፖንግን አስፈርሟል። ብዙ አይደለም ገንዘቡ፣ ከ30 ሚሊዮን ጥቂት ያነሰ ነው። ሚሎስ ኬርኬዝን ለማምጣት ትልቅ እድል አለው ይባላል። እዚህ ላይ ደግሞ የፍሎሪያን ቪትዝ ዝውውር ትልቁ የክረምቱ የሊቨርፑልም ምናልባት የፕሪምየር ሊጉም ዝውውር ሊሆን ይችላል እና የሊቨርፑል ደጋፊዎች በዚህ ዝውውር ላይ ብዙ ኤክሳይትመንት አላቸው። ለባየር ሙኒክ እንደ ትልቅ ሽንፈት የሚቆጠር ዝውውር ነው ያው ኒውዮርክን የማታንቀላፋ ከተማ ይሏታል ግን ሙኒክ ደግሞ ሚስጥር የማይደበቅበት ቢዘገይም ቢፈጥን መጨረሻ ላይ የሆነው ሁሉ የሚነገርባት ከተማ ነች ይላላን ክሪስቶፈር ኒር የሚባል የሱዴድ ዜቱንግ ጋዜጠኛ ቶማስ ቱሄል ከባየር ሙኒክ ከተባረሩ በኋላ አንድ ጊዜ በስውር ሳይታዩ በሳቸው ቤት ጥቁር መስታወት በለበሰ መኪናቸው ወደ ባየር ሚኒክ የልምምድ ማዕከል ወደ ዛበን ስትራሰ መጡ እና እሳቸው የሚታወቅባቸው አልመሰላቸውም መመለሳቸው። ነገር ግን የሚኒክ የፎቶግራፍ ሌንሶች አይጨፍኑ ይባላል። ስለዚህ መምጣታቸው ታወቀ። የኦርቶፔዲክ ጉዳት ሴት ልጃቸው ገጥሟት ስለነበር የክለቡ ስፔሻሊስት እንዲያያት ፈልገው ነው ቶማስ ቱሄል ወደ ዛበን ስትራሰ የመጡት። ነገር ግን የፎቶ ሌንሶች አገኟቸው። ከዛ በኋላ ሰርፕራይዝ፣ ቱሄል ዛበንስራዘን ጎበኙ፣ ለምን ይሆን እያሉ መጠየቅ ጀመሩ። ከዛ ደግሞ አንድ የካፈር ሬስቶራንት የሚባል አለ። ተጫዋቾች፣ ወኪሎች የባየርን ሹማምንት የሚገናኙበት እዛ አካባቢ ያንዣብባሉ። ለዚህ ነው ፒኒ ዛሃቪ በስውር በዚህ ሳምንት ሁለት በባየር ሚኒክ የሚጫወቱ ደንበኞቻቸውን ወክለው ከባየር ሚኒክ ሹማምንት ጋር ለመነጋገር እንደደረሱ ወዲያው የፎቶ ሌንሶች ተቀበሏቸው አንደኛው ዮናታን ታህ ነው የእሳቸው ደንበኛ የሆነ የአራት ዓመት ኮንትራት ፈርመዋል ለባየር ሚኒክ ሁለተኛው ሌሮይ ዛኔን የተመለከተ ድርድር ለማድረግ ነው ወደ ከተማይቱ የተገኙት ነገር ግን ባየር ሚኒክ ከፍተኛ የሚዲያ ሰርቬለንስ ያለበት ነው እያንዳንዷ የምትደረግ ነገር ህቡዕ ሆና አትቆይም በስውር አትከርምም። ስለዚህ አንድ ድርድርን በተመለከተ ወሬ የተሰማ በብዙሃን መገናኛዎች በኩል ባየርን ከፍተኛ ጥንቃቄ ቢያደርግም ፍሎሪያን ቪትዝ በከተማው ነበር፣ በሙኒክ ከጥቂት ሳምንታት በፊት እና የባየርን ሰዎች በሊሞዚን ነው ተጫዋቹን ከኤርፖርት የተቀበሉት። ከዚያ በኋላ ወደ ሙኒክ ሆቴል አንደርግራውንድ ወደ ካር ፓርኪንግ ወሰዱት። ከዚያ ወጣ ከባየርን ሰዎች ጋር መነጋገር ጀመረ፣ ይላል ይኸው ጋዜጣ። ያኔ ነው ወደ ሊቨርፑል ነው መሄድ የምፈልገው ብሎ የነገራቸው። ነገር ግን የባየርን ትልልቆቹ ሰዎች በሙሉ ነበር ያነጋገሩት። ያኔ ስለ ስብሰባው ማንም አያውቅም። ባየር ሙኒክ በተቻለ ሚስጥራዊነት ለማቆየት ነበር የሞከረው። የአንድ ለአንድ የአንድ ሰዓት ታክቲካዊ ዲስከሽን ከቬንሶን ኮምፓኒ አድርጎ ነበር በአንድ ሁለቱ ሰዎች ብቻ እንዲነጋገሩበት በተዘጋጀ ክፍል ውስጥ ከዚያ በኋላ የስፖርት ዳይሬክተሩን ማክሴበርልን ክሪስቶፈር ፍሩንድን የቦርድ አድቫይዘሮች ወ አማካሪዎች የሚባሉትን ትልልቆቹን ሰዎች ካርል ሃይንዝ ሩሚኒገን እና ኦሊ ሆነሽን መጨረሻ ላይ ደግሞ የባየርንን ሲኢኦ ያን ክሪስቲያን ሪዘንን አነጋገር በዛ ወደ ሙኒክ ተጉዞ ባደረገው ውይይት እና የባየርን ሰዎች በፉል ፎርስ ነበር የመጡት። እንዲሁም አንድ ጋዜጠኛ ሲስቅ በርኒ ብቻ ነው ያልነበረው አለ። በርኒ የባየር ሚኒክ ማስኮት ነው። ከዚያ ከዚህ ንግግር በኋላ ተጫዋቹ ለቫኬሽን ለጥቂት ቀናት እረፍት የአምስት ቀን ፋታ ለመውሰድ ተጓዘ እና ምናልባት አእምሮን ሀሳቡን ከሰበሰበ በኋላ ሊሆን ይችላል። ለባየር ሚኒክ ሰዎች በአክብሮት ወደ ሊቨርፑል ነው የሚሄደው ብሎ ነገራቸው። ተጫዋቹ ራሱ ፍሎሪያን ቪትዝ ያነጋገረው ቬንሶን ኮምፐኒ ነው። የተጫዋቹ አባትና ወኪል ሃንስ ደግሞ ለማክሲ በርልና ለኡሊ ሆነሽ እንደ ጓደኛ ለሚያዩቸው ለኡሊ ሆነሽ ደውለው የተናገሩት። ይሄ ጉዳይ ግን በጣም ዘግይቶ ነው የተሰማው። ሚስጥር አይታፈንባትም በምትባለው ሚዩኒክ በተለይ የባየር ሚዩኒክ ሚስጥር ህቡ ሆኖ አይቆይባትም በምትባለው ሚዩኒክ ለቀናት ይሄ መረጃ አልተሰማም ነበር ምክንያቱም ባየር ሙኒክ ይህንን ቀጠሮ ያደረገበት ዕለት ሜ 18 ነው። አሁን ወደ ሁለት ሳምንት ገደማ ሊሆን ነው። ስለዚህ የቴሌፎቶ ሌንሶች ፍሎሪያን ቪትዝን አላገኙትም። ከቀናት በኋላ ነው ጋዜጠኞች የዚህን ድርድር ዝርዝር መረጃ ማግኘት የጀመሩት። ምክንያቱም ሜ 18 ማለት የ34ኛው ሳምንት የጀርመን ቡንደስሊጋ ጨዋታዎች የሚደረጉበት ነው። ስለዚህ እዛ ያሉት ካሜራዎች እና ጋዜጠኞች በሙሉ የተሰማሩት የባየርን የቡንደስሊጋ ድል አከባበር ላይ ፎቶግራፎች ለማንሳት ነበር። ስለዚህ ሆን ብለው የባየር ሚኒክ ሰዎች በዚያ እለት ነው ፍሎሪያን ቪትስ ወደ ከተማይቱ እንዲመጣ ያደረጉት። ስለዚህ በህቡ ነገሩ የቆየበት አንደኛው ምክንያት ጊዜውን የመረጡበት ወቅት ነው። ባየር ሚኒክ የፍሎሪያን ቪትስን እንቢታ ከሰማ በኋላ ብዙ ትልልቅ ክለቦች እንደሚያደርጉት ፌስ ሴቪንግ የሚባል ነገር አለ አይደለም። ፍሎሪያን ቪትዝ ባየር ሙኒክን ውድቅ አደረገ ተብሎ መነገሩ ለባየር ሙኒክ ኢሜጅ መጥፎ ተደርጎ ስለታሰበ አሁን የዚህን ውይይት ናሬቲቭ ወይም ትርክት በማበጀት ላይ ነው ያተኮረው ባየር ሙኒክ። ምክንያቱም ከዚያ በኋላ ለባየርን ወግነው ዘገባዎችን የሚሰሩ ብዙሀን መገናኛዎችን ብትገልጡ የሚወጡት ዘገባዎች ዝውውሩ ያልተፈጸመበት አንደኛው ምክንያት ይላሉ ብዙን መገናኛዎቹ። ከባየር ሚኒክ በኩል እየተሰጠ ያለውን የውይይቱን ቨርዥን በተመለከተ ነው የማነሳው። በቪንሶን ኮምፓኒና በፍሎሪያን ቪትስ መካከል ዝውውሩ ከተፈጸመ ሜዳ ውስጥ ስለሚኖረው ታክቲካዊ ሚና ውይይት ሲደረግ ጀማል ሙዚያላ ቡድን ውስጥ ስላለ ከሱ ጋር ያለው ፉክክር አስፈርቶት ነው ባየር ሚኒክን ውድቅ ያደረገው የሚል የስቶሪ ቨርዥን ነው በባየር ሙኒክ በኩል እየተሰጠ ያለው። ለአንድ ሰዓት ላፕቶፕ እና የፓወርፖይንት ፕሬዘንቴሽን ነው ቪንሶን ኮምፓኒ አቅርቦለታል የሚባል እና እንዲያውም ኮምፓኒ ከዚህ ውይይት በኋላ ለባየርን ሰዎች ይህንን ተጫዋች የማስፈረም ዕድላችን ብዙ ሰፊ አይመስለኝም፣ ምክንያቱም አርነስሎት በሚገባ ሳያሳምኑት አልቀሩም እና ለሎስት ኮዝ ነው ጊዜያችንን ያጠፋ ነው ብሎ ነግሯቸዋል ይላሉ። ምክንያቱም የሊቨርፑሉ አሰልጣኝ ከዛ አስቀድሞ ወደ ሊቨርፑል ከእናቱና ከአባቱ ጋር መጥቶ ስለነበር ግልጽ ሞዴል በቡድኑ ስለሚኖረው ሚና የጠራ ምስል ነበር የሰጡት። ስለዚህ ተጫዋቹ መጀመሪያውኑ እንደው ለሙኒክ ሰዎች እድል ለመስጠት ሲል ወደዚያው ተገኘ እንጂ የሊቨርፑል ሀሳብ ልቡን ካሸፈተው ቆይቷል ይላሉ። ስለዚህ ኮምፓኒ ገብቶታል እና ውይይቱም አስቸጋሪ ነበር ይላሉ። ያው ለባየር ሙኒክ በጣም በአንገብጋቢ የሚያስፈልግ ተጫዋች መሆኑን እንጃ ምክንያቱም ሁለቱ ተጫዋቾች ጀማል ሙሲያላና ፍሎሪያን ቪትዝ ተመሳሳይ የሜዳ ስፍራ ላይ መጫወት የሚወዱ ሁለት አስር ቁጥሮች ከአጥቂ ጀርባ ያለውን የሜዳ ስፍራ መያዝ የሚወዱ ተጫዋቾች ናቸው። ነገር ግን ለሚኒክ ሰዎች አንዳንዶቹ ዝውውሮችና ቅጥሮች የሚፈጸሙት በሜዳ ውስጥ ታክቲካ ያመክንዋቸው ምክንያት አይደለም፣ ኃይል የማሳያ ሾ ፎርስ ተደርገውም ስለሚታዩ ነው። ለምሳሌ ጓርዲዮላን እንዳመጡበት አይነት አጠቃላይ የዝውውሩ ፓኬጅ ከ280 እስከ 300 ሚሊዮን ዩሮ ይፈጃል የሚባል ነው። እንግዲህ ሌቨርኩሰን 150 ሚሊዮን ዩሮ ይጠይቃል። እንደ ያናገር ፊዮርቶፍ አይነት ሰዎች የቀድሞ የቡንደስሊጋ የፕሪሚየር ሊግም ተጫዋች እንደሚናገረው አይ እሱ እንኳ ባየር ሚኒክን ለማባረር ተብሎ የቀረበ ነው ይላል። ግን ሊቨርፑል 130 አቀረበ ማለት ሌቨርኩሰን ከጠየቀው ገንዘብ ብዙ የራቀ አይደለም። ስለዚህ ውድ ገንዘብ የሚጠይቅ ዝውውር ነው። ባየር ሚኒክ እዛው ቦታ ላይ የላቀ ተጫዋች ካለው በእድሜ ወጣት የሆነ ተጫዋች ካለው ፍሎሪያን ቪትስ ለምን ያስፈልጋል ሊባል ይችላል። ግን የባየር ሚኒክ ሰዎች ሾ ፎርስ የሚባል በቃ ሀይላችሁን ማሳያ ምርጡን የጀርመን ተሰጦ በጀርመን የማቆያ ምኞት ነው። ነገር ግን ካርል ሃይንዝ ሩሚኒገ ራሳቸው በቅርብ ጊዜ አንድ ምናልባት ጀማል ሙሲያላ እንዴት እንደሚረዳው አላቅም አንድ ሀረግ ተጠቅሞ ነበር ስለ ፍሎሪያን ቪትስ ሲናገሩ አሁን የጀርመን ምርጡ ተጫዋች ፍሎሪያን ቪትዝ ነው የሚል አስተያየት ሰጥተው ነበር። ባየር ሙኒክ ደግሞ ቢቻል የጀርመን ምርጡን ተሰጥቶ በዚያው በጀርመን ማቆየት ይፈልጋል። ታክቲካዊ አመክንዮ ይኑረው አይኑረው እሱ የአሰልጣኙ የቤት ሥራ ይሆናል። ግን ሩሚኒገ ብቻ ሳይሆኑ ኡሊ ሆነስም ተመሳሳይ አስተያየት አላቸው። ሁሉም ጀማል ሙሲያላን ይወዱታል። ግን አንድ በሙኒክ በኩል ይህንን ተጫዋች በተመለከተ ያለ ኦብዘርቬሽን በጣም ምርጥ ሶሎይስት ነው ወይም ምርጥ ኢንዲቪጁዋሊስት ነው እንጂ ስትራቴጂክ አይደለም ብለው ነው የሚያስቡት። ምርጥ አብዶኛ ነው፣ ጎሎች ማስቆጠር ይችላል፣ የመጨረሻ ኳሶች መስጠት ይችላል። ነገር ግን ቡድንን በሱ ዙሪያ መስራት በጣም ከባድ ነው። ምክንያቱም ፍሎሪያን ቪትዝ ነው የበለጠ ስትራቴጂስት ወይም ሴረብራል ተጫዋች ወይም የበለጠ ቡድን በሱ ዙሪያ ለመስራት የሚሆን አጥቂን መምራት የሚችል ወይም የማጥቃት የሚኒክን መምራት የሚችልና ለሚቀጥለው አስር ዓመት ባየር ሙኒክ ሌላ ተጫዋች መጨመር ሳይጠበቅበት ገና ወጣት ስለሆነ 22 ዓመት ውጭ አይደለም ለአስር ዓመት በቂ እንቅልፍ እንድናገኝ ምክንያት የሚሆነን የማጥቃት ስትራቴጂስት ነው ብለው ነው የሚያስቡት። ሙሲያላ ፍሎሪያን ቪትስ እና ጀመል ሙሲያላ ስማቸው ተቀይጦ ማለት ነው። አንድ ላይ መጫወት ይቻሉ አይቻሉ፣ ሌላ ክርክር ሆኖ ነገር ግን እሱ አንዲስፒቱብል ቦታ ነበር የፈለገው ይላሉ። ቪንሰን ኮምፓኒ ደግሞ ያንን ማድረግ አልቻለም። ኮምፓኒ በጣም ይወደዋል ላሉ ጀመል ሙሲያላን፣ ስለዚህ እሱን ወደ ግራ ማውጣት አልፈልግም፣ ስለዚህ ከሃሪኬን ጀርባ ያለውን ቦታ ለአንተ ነው የምሰጥህ ብሎ ቃል አልገባለትም። የሊቨርፑል አሰልጣኝ አርነ ስሎት ያደረጉት ግን ያንን ነው እና የተጫዋቹ እናት አባት የአንፊልድ ኤሚሳሪዎችን ወደ ብላክፑል ኤርፖርት ሄደው ካገኙ በኋላ እሱም ከቀናት በኋላ ነው ይፋ የተደረገው። ምክንያቱም ወደ ማንቸስተር ሲቲ ከጓርዲዮላ ጋር ሊነጋገር ነው የሄደው ተብሎ ነበር። የባየር ሙኒክ ሰዎች ፍላጎት ግን በብዙኃን መገናኛዎች ሳይቀር ግልጽ የነበረ ነው። እንዲያውም የክለቡ ፕሬዚደንት ኤርበርታኝ ሳይቀሩ ኢትስ ኦኬ ቱ ድሪም ማለም የተፈቀደ ነው ብለው ነበር የተናገሩት። ማክሴ በርልም በተደጋጋሚ እና ሌሎችም ሰዎች ይህንን አስተያየት ይሰጡ ነበር። እንዲሁም አንድ ጊዜ ፌርናንዶ ካሮ የባየር ሌፈርኩሰኑ፣ ማኔጂንግ ዳይሬክተር ተቆጥተው ነበር ስለኛ ተጫዋች ከኛ ጋር ውል ስላለው ተጫዋች እንዲህ በአደባባይ መናገር ለባየር ሌፈርኩዘን ክብር መንፈግ ነው የሚል ንዴት ነበራቸው። ለዛ ነው የቻምፒየንስ ሊግ የሁለተኛው ዙር ጨዋታ በሁለቱ ቡድኖች መካከል ሲደረግ ሌላ አይነት ትርጉምም ተሰጥቶት የነበረው ከእግር ኳስ የሜዳ ውስጥ ፉክክር ባሻገር እነሱ ቻርም ኦፌንሲቭ የሚሉት ማለት ነው። ሩሚኒገ ይናገራሉ፣ ሆነሽ ይናገራሉ፣ ማክስ ኤበርል ይናገራሉ። ፌርናንዶ ካሮ እና ሳይመን ሮልፍስ የባየር ሌፈርኩሰኖቹ ማኔጂንግ ዳይሬክተር እና የስፖርት ዳይሬክተር ደስተኞች አልነበሩም። ግን አርነስሎት ተጫዋቹ ወደ ሊቨርፑል በግል አውሮፕላን ከሄደ በኋላ ወደ ብላክፑል አውሮፕላን ማረፊያ ደርሶ ከዚያ በኋላ ሊቨርፑል ቅርብ ነው፣ አንፊልድም እንደዚሁ እና ከአርንስሎት ጋር ተነጋግሮ ነበር አርነ ስሎት የሰጡት ሞዴል ከኮምፓኒ ልጥ የበለጠ የሚያሳምን ነበር። የጀርመን ብዙኃን መገናኛዎች እንደሚሉት ራያን ግራፈንበርች፣ አሌክሲስ መካሊስተር ድጋፍ የሆኑሃል አንተ የማጥቃታችን የልብ ምት ትሆናለህ እና ከአጥቂያችን ኋላ ያለው አንዲስፒውተብል አስር ቁጥር ማንም የማይቀናቀነ አስር ቁጥር አንተ እንድትሆን አደርጋለሁ ብለው ተጫዋቹ በሊቨርፑል ስለሚኖረው ሚና ግልጽ ማብራሪያ ሰጥተውታል ነው የሚሉት። እና በፍሎሪያን ቪትዝ ላይ ያላቸው እምነት ጽኑ እንደሆነ ገልጸውለታል ይባላል። ኮምፓኒ ግን እንደዛ አልነበረም። ምክንያቱም የኮምፓኒ ሞዴል ፍሎሪያን ቪትዝ ዋናው አለቃ እንዲሆን የሚስማማ አልነበረም። ሙሲያላንም ወደ ግራ የማውጣት ፍላጎት በጭራሽ አልነበረውም። እንዲያውም የሚሉት ሁለት አስር ቁጥሮች እንዲኖሩኝ ያደርጋለሁ አንተና ሙሲያላ ፍሎሪያን ቪትዝ ደግሞ ጎላ ያለ ሚና እንዲኖረው ነበር የፈለገው እና ኮምፓኒ ሌሎች ድክመቶች አሉበት ቡድኑ እንዲያውም ፍሎሪያን ቪትዝ ፕራዮሪቲ መሆን የለበትም የሚል እምነት እንዳለው ነገር የሚዘግቡ አሉ። ምክንያቱም ከፊሊፕ ላም መልቀቅ በኋላ ባየር ሙኒክ ለረጅም ጊዜ ወርልድ ክላስ የቀኝ ተከላካይ አላገኘም። ጆስዋ ኪሚ እዛ ቦታ ላይ መጫወት ይችላል፣ ግን የበለጠ አማካኝ ነው። አሁን የሃሪኬን ተጠባባቂ የሆነ አጥቂ ከኡልምና አርሜኒያ ቤሌፌልድ ጋር በደፍፒ ፖካል ስንጫወት ሁሉ ሃሪኬንን ማሰለፍ የለብንም፣ ለትልልቅ ጨዋታዎች ለምሳሌ ማድሪድን ስንገጥም ፍረሽ እንዲሆንልን ሌላ አጥቂ እናምጣ የሚል እምነት አለው ይላሉ። ምናልባት ከተቻለ ኮማ፣ ግናብሪ፣ ሳኔ አይነት የክንፍ ተጫዋቾች ቢኖሩም በግራ በኩል ግን ልክ በቀኝ በኩል ማይክል ኦሊስ የሚሰጣቸውን አይነት የላቀ ጥቅም የሚሰጥ የክንፍ ተጫዋች ቢያስፈርም ይመርጣል ይላሉ። ስለዚህ ፍሎሪያን ቪትዝ ወደ ሊቨርፑል መሄድ የበለጠ ስሜት የሚሰጥ ሆኖ አገኘው ማለት ነው። እና ለባየር ሙኒክ በተለይ ደግሞ ለዋናዎቹ ሰዎች ለኡሊ ሆነሽ እና ለካርልሃይንስ ሩሚኒክ እንደ ሽንፈት የተቆጠረ ነው። ምናልባት በዚህ አስተያየት ካየን ባየር ሙኒክ በአንድ በኩል ለው ተመሳሳይ ለሆነ ተጫዋች ከጀማል ሙሲያላ ጋር ለሚቀራረብ ፕሌሜከር 130 150 ሚሊዮን ዩሮ ከሚከፍል ቅድም ያልኳቸውን የቀይ መስመር ተከላካይ ምናልባት ተጨማሪ አጥቂ ማስፈረም የበለጠ ቡድኑን ለመገንባት ያግዘው ይሆናል። ትልቅ ኪሳራ ላይሆን ይችላል ግን የጀርመን ቤስቱን ታለንት በባየር ሙኒክ መለያ ቢያንስ በቅርብ ዓመታት አናየውም ማለት ነው። ባየር ላይ ፈርኩሰን ደግሞ ያተርፋል፣ እንደ ንጉስ ሚዳስ ሀብታም ይሆናል። ተጫዋቹ ወደ ዓለም ምርጡ ሊግ ለወቅቱ የፕሪምየር ሊግ ሻምፒዮን ይጫወታል። ሊቨርፑል ደግሞ በዚህ ሰዓት የጀርመን ምርጡ ተጫዋች በሚል ብዙ ለሚደነቀው የርገን ክሎፕም ከሊቨርፑል ከመልቀቃቸው 18 ወራት በፊት ጭምር ለማስፈረም ጥረት አድርገውት የነበረውን ገንዘብ ያገኛል። ስለዚህ ለባየር ሙኒክ የበለጠ ሲምቦሊዝም ነው የነበረው፣ ጥንካሬን ማሳያ ነው የነበረው። ከፕሪሚየር ሊግ ትልልቅ ክለቦች ጋር፣ ሀብታም ከሚባለው ሊግ ክለቦች ጋር ተፎካክሬ ተጫዋች ማስፈረም እችላለሁ የሚል ሾ ፎርስም ነው የነበረው እንጂ በሜዳ ውስጥ ሚና ካያችሁት በአንገብጋቢነት ፍሎሪያን ቪት የሚያስፈልገው አልነበረም። ግን ተጫዋቹ መጨረሻ ላይ የፈለገው የበለጠ የተሻለ ፕሮጀክት ያቀረበለትን ክለብ ነው እና ወደ ሊቨርፑል መዘዋወርን መርጧል። ባየር ሙኒክም ሰዎች ይህንን ተናግሯል እንግዲህ፣ ያን ያህል ገንዘብ ይከፍላሉ ወይ? ድርድር እየተደረገ ነው። ዝውውሩ ሲቋጭ ነው የበለጠ የምናውቀው። በቅርብ ጊዜ የሊቨርፑል ፌንዋይ ስፖርትስ ግሩፕ የሊቨርፑል ባለቤት የሆነው ግሩፕ ምንድነው፣ ብዙ ፕሮስፔንዲንግ አይደለም ብዙ ገንዘብ ለማውጣት የሚደፍር አልነበረም ግን ይህኛው ትልቅ ዝውውር ነው። ምንም እንኳ መጀመሪያ አካባቢ ኬቨን ደብሮይነን ለመተካት በሲቲ ይፈለጋል ቢባልም ሲቲም ፓኬጁ በጣም በዝቶበት ሌሎች ዝውሮች ላይ ነው ያተኮረው። ግን ቅድም እንዳነሳሁት ሊቨርፑል ከፍተኛ ገንዘብ አለው። ስለዚህ ተጫዋቹን አሁን የሚያስፈርም ይመስላል። ምን አይነት ተጫዋች ይሆናል የሚለው ወይም ለሊቨርፑል ሜዳ ውስጥ ምን አይነት ጥቅም ይሰጣል የሚለው በጣም ኢንትረስቲንግ ይመስለኛል። ፍሎሪያን ቪት የተለያዩ ቦታዎች ላይ መጫወት የሚችል የቀኝ ግር የማጥቃት ተጫዋች ነው እና ብዙ ጊዜ በሌቨር ኩዘን ሲጫወት የሻቢ አሎንሶ ቡድን ሦስት አራት ሁለት አንድ ሲስተምን ይጠቀም የነበረ ቡድን ስለሆነ ወደ ግራ የሚያደላው አስር ቁጥር የነበረው ግን ከፍ ያለ ነፃነት ያለው ተጫዋች ነው። በእርግጥ የግራ ክንፍ ተጫዋች መሆን ይችላል። ጠለቅ ያለ ሚና ይዞ መጫወት ይችላል ብዙም ሲጫወት ባናየውም ነገር ግን በቀኝ በኩልም ጭምር መጫወት የሚችል ተጫዋች ነው። በዚህ የውድድር ዘመን የፈረንሳይ ሊግ ብናስወጣና የተቀሩትን አራት ትልልቅ የአውሮፓ ሊጎች ብቻ ከግምት ብናስገባ ጀረሚ ዶኩ የማንቸስተር ሲቲው የክንፍ ተጫዋች ብቻ ነው ወደ መጨረሻው 30 ሜትር በጨዋታ ብዙ ፓስ የሚያደርገው። በየጨዋታው 32 ፓሶች ገደማ ያደርጋል። እና ሊቨርፑል ላይ ጥራት ይጨምራል። ያው እንደምታውቁት የአርንስሎት ሊቨርፑል አራት ሁለት ሶስት አንድን ነው የሚመርጠው። ስለዚህ ሁለት ጠለቅ ያሉ አማካዮች አሉት። ከነሱ ፊት አንድ አስር ቁጥር አለ። ያ አስር ቁጥር ዶሚኒክ ዞቦዝ ላይ ነው። ስለዚህ የዶሚኒክ ዞቦዝ ላይ ቦታ ነው ወይ የሚነካው የሚል ጥያቄ እናነሳለን። ዞቦዝ ላይ በጣም ጥሩ የውድድር ዘመን ይመስለኛል ያሳለፈው፣ በእኔ አስተያየት። ነገር ግን አስታውሳለሁ፣ ኤሲ ሚላንን ገጥሞ ነበር አይደለም? በዚህ ውድድር ዘመን ሊቨርፑል እና ወደ ሚላን ሄዶ 3 ለ1 አሸነፈ። እና ከዚያ ጨዋታ በኋላ ለሊቨርፑል ለሚጫወት አስር ቁጥር የዶሚኒክ ዞቦዝ ላይ የማጥቃት ቁጥሮች ዝቅተኛ ናቸው፣ ከዚህ በላይ የጎል ፕሮዳክሽን እፈልጋለሁ አሉ። ለክፉ የሚሰጥ አይመስለኝም። በ35 የፕሪምየር ሊግ ጨዋታዎች 13 የጎል ተሳትፎዎች አሉት፣ ስድስት ጎሎች አስቆጥሯል፣ 7 የመጨረሻ ኳሶች ያቀብሏል። ነገር ግን ዞቦዝ ላይን በማጥቃት አውትፑት ብቻ መለካት ተገቢ አይመስለኝም፣ ምክንያቱም በጣም ቁልፍ የፕሬሲንግ መሳሪያ ነው። በሀይል የተሞላ ከኳስ ውጭ ከፍተኛ ሙቭመንት ያለው እንዲሁም ታስታውሱ እንደሆነ በኤቲሃድ ሲቲን ገጥመው ሁለት ለዜሮ ካሸነፉበት ጨዋታ መጠናቀቅ በኋላ ሜዳ ውስጥ ወድቆ ቁና ቁና ሲተነፍስ አየ ነው፣ አይደለም እንደዚህ አይነት ተጫዋች ነው ዶሚኒክ ዞቦስላይ ማለት። ስለዚህ የበለጠ የሃይ ኤነርጂ የኦፍ ዘ ቦል ተጫዋች እንጂ ከኳስ ጋር ተመሳሳይ ልህቀት የለውም፣ ልክ እንደ ፍሎሪያን ቪትዝ። ፍሎሪያን ቪትዝ ባለፉት ሁለት ሲዝኖች ብቻ፣ ባለፈው የውድድር ዘመን እና በዚህ የውድድር ዘመን 44 የጎል ተሳትፎ ያለው ተጫዋች ነው። በሁለቱም ሲዝኖች ደብል ደብል የሚባለውን ባለ ሁለት አሃዝ ጎሎች ማስቆጠር ባለ ሁለት አሃዝ አሲስቶች መስጠት የሚችል ተጫዋች መሆኑን አሳይቷል። የበለጠ ቴክኒካዊ ተጫዋች ነው። ተቾቹ፣ ፍሊኮቹ፣ የመጨረሻ ኳስ የማቀበል ችሎታው፣ ጎል የማስቆጠር ክህሎቱ ሁሉ የላቁ ናቸው። የበለጠ ድሪብለር ነው። የበለጠ ከኳስ ጋር ወደፊት የሚሄድ ተጫዋች ነው። ስለዚህ የሊቨርፑልን ክሬቲቪቲ ከፍ ያደርጋል ምንም ጥያቄ የለውም ስለዚህ ያንን በማሰብ ይመስላል ሊቨርፑል ይህንን ተጫዋች ለማስፈረም ይህን ያህል ገንዘብ ከፍ ያለ ኢንቨስትመንት ቡድኑ ላይ የሚያፈሰው እንግዲህ አሁን በአርነስሎትና በፍሎሪያን ቪትዝ መካከል ስለ ታክቲካዊ ሚናው የተነገረውን ጉዳይ ዝርዝር አናውቅም ከአባቱ ሃንስ ከእናቱም ከካረን ግሮስ ጋር ሆኖ ነበር አይደለም ወደዛ የሄደው ነኪከር ጓርዲዮላን ለማግኘት ወደ ማንቸስተር ሲቲ ሄደ ብለው ዘገባ ያወጡበት ማለት ነው። ሁለቱ ወላጆቹ እንደ ቅርብ አማካሪዎቹ የሚያገለግሉ ናቸው። አርነ ስሎት በትክክል ለሱ የሜዳ ውስጥ ያቀዱበትን ታክቲካዊ ሚና የምናውቀው መቼስ ሜዳ ውስጥ መጫወት ሲጀምር፣ ምናልባት በመጀመሪያዎቹ የፕሪሲዝን ጨዋታዎች ላይ ሊሆን ይችላል። ነገር ግን ከባየርን ይልቅ ሊቨርፑልን የመረጠበት ምክንያት ታክቲካዊ ምክንያት ከሆነ የበለጠ የሚስማማው አንዲስፒውተብል አስር ቁጥር የሚሆንበት ከአጥቂው ጀርባ የሚጫወትበት ቦታ ነው። የላቀ ክሬቲቭ ተጫዋች ነው። ፈጣን ነው። የሁለት እግር ተጫዋች ነው። ምታተኛ ነው። በጠባብ ቦታ አደጋ መፍጠር የሚችል ነው። የሊቨርፑል አጫወት ተጨማሪ የማጥቃት ዌፐን ይኖረዋል። አሁን አንድ በዚህ ዓመት የተገነዘብነው ነው ነገር ኮዲጋክ በውጥሩ ሲዝን አሳልፏል። ሉዊስ ዲያዝም ከሞላ ጎደል እንደዚያ። ነገር ግን በአንዳንድ ቁልፍ ጨዋታዎች ላይ በተለይ በፓሪስ አንጀርማ የደርሶ መልስ ጨዋታዎች ላይ እና በኒውካስሉ የሊካፕ የፍጻሜ ጨዋታ ላይ ሊቨርፑል ከሞሐመድ ሳላ በተጨማሪ ትልቅ ፕሮዳክሽን ያለው ክሬቲቭ እና ጎል አስቆጣሪ ተጫዋች እንደሚፈልግ ያየንበት ነው። ምክንያቱም አጥቂዎቹ በቂ ጎል አያስቆጥሩም። ከዚህ በኋላ እኔ ዲዮጎ ጆታ ላይ መተማመን ብዙ የሚያዘለቅ አይመስለኝም። ወደ ሊቨርፑል ከመጣበት ጊዜ ጀምሮ በጉዳት ምክንያት ከሚጫወትበት ጨዋታ እኩል ከሜዳ ይርቃል። የዳርዊን ኑኝዝ ጉዳይ እንደው እንደ ኃይለኛ የኬዎስ ኤጀንትነት ከተጠባባቂ ወንበር አስነስቶ ነውጥ እንደሚፈጥር አይገመት የተጫዋችነት እንደ ቤንች ኦፕሽን ሊጠቅም ይችል ይሆናል እንጂ ከዚህ በኋላ እንደው የማይነኩት የሊቨርፑል ዘጠኝ ቁጥር ይሆናል ብለን አንጠብቅም። ስለዚህ ሌላ ተጨማሪ የማጥቃት ተጫዋች ይፈልጋሉ። ፍሎሪያን ቪትዝ ያኛው ተጫዋች ሊሆን ይችላል። እንግዲህ ባለፈው የውድድር ዘመን የፕሪሚየር ሊግ የቡንደስሊጋ የዓመቱ ኮከብ ተጫዋች የነበረ ነው። በተለይ የሻቢ አሎንሶ ቡድን አንድም ጨዋታ ሳይሸነፍ የቡንደስሊጋ ሻምፒዮን በነበረበት ጊዜ ቀጥተኛ 22 የጎል ተሳትፎች አሉት እና ከ11 ነው 12 ተከታታይ ዓመት በኋላ አንድም ጨዋታ ሳይረቱ ከባየር ሙኒክ በላይ ልቀው የቡንደስሊጋ ሻምፒዮን ሆነዋል። እና አሎንሶ ስለሱ ሲናገር ኮንትሮሉ፣ የድሪብሊንግ ችሎታው፣ በጠባብ ቦታ ያለው ክህሎት በጣም አስደናቂ ነው ብሎ ነበር ባለፈው ዲሴምበር አንድ ሚደንቅ ጎል ሴንት ፖሊ የሚባል ቡድን ላይ አስቆጥሮ በነበረበት ጊዜ ለእኛ በጣም የተለየ ተጫዋች ነው። የኛ ስለሆነ ደስ ይለናል። ኤክስትራ ኳሊቲ ይሰጠናል ብሏል። ስለዚህ ሊቨርፑል ኤክስትራ ኳሊቲ የፈለገው ምርጥ ፕሌይሜከር ነው። በተለይ አስር ቁጥር የእሱ ምርጥ ቦታ ነው፣ ግን በሴንትራል ቦታዎች ወይም በሃፍ ስፔስ የሚጫወት አስር ቁጥር አድርጋችሁ ልትጠቀሙበት ትችላላችሁ። ለምሳሌ ልክ በሲቲ እንደው ሁለት ፍሪ ኤትስ ይጠቀማል ሊባል ነበር። የሆነ ጊዜ ጓርዲዮላ ፌርናንዲኞን፣ ኬቪን ድብሮይነን፣ ዳቪድ ሲልቫን ይጠቀም በነበረበት ጊዜ ስለዚህ ሊቨርፑል ድንገት በሲስተም ኢቮልቭ ማድረግ ከፈለገ እና በአራት ሦስት ሦስት ሊጫወት ከፈለገ አንደኛው አማካይ ይሆናል ግን የበለጠ ነፃነት ያለው አማካይ ሆኖ እንደ ፍሪ ኤት ሁለት ነጻ ስምንት ቁጥሮች እንደሚጠቀም አይነት ማለት ነው። ስለዚህ የበለጠ እንደ አስር ቁጥር ተብሎ ከአጥቂው ጀርባ ባይጫወትም ግን ወደ ኢንሳይድ እየገባ እንደሚጫወት እንደ ኬቨን ደ ብሮይን አይነት ግን ደብሮይን የበለጠ ወደ ቀኝ የሚያደላ አስር ቁጥር ወይም ነፃ ስምንት ቁጥር እንበለው፣ ለዚህ አገባብ አጭር ስለሆነ ይሄ ሎ ሴንተር ኦፍ ግራቪቲ ያለው ማለት እንደ ሊዮኔል ሜሲ አይነት ለመቆጣጠር የሚያስቸግር ከዛ ከፍተኛ አክስለሬሽንም ያለው በጣም የተሟላ ተጫዋች ነው። ፌንቶች አሉት ትሪኮች አሉት፣ ግን ለቄንጥ የሚደረግ አይደለም። በቴክኒክ በጣም የላቀ ተጫዋች ነው። እንዲያውም በጀርመን ብሔራዊ ቡድን ለጥቂት ጊዜ ያሰለጠኑ ሃንዚ ፍሊክ ፉል ፓኬጅ ነው ይላሉ። ጥቅሉ በጣም የተሟላ ተጫዋች ነው፣ የተለየ ቴክኒሽያን ተጫዋች ነው፣ ክሪኤቲቭ ነው የሚል አስተያየት ይሰጣሉ። ስለዚህ በተለያዩ ቦታዎች ላይ መጫወት ይችላል። ለምሳሌ በአራት ሶስት ሶስት ለመጫወት የሚመርጡ ከሆነ አሰልጣኙ ወደ ግራ የሚያደላው ስምንት ቁጥር ከሆነ እዛ ቦታ ላይ መጫወት ይችላል። በአራት ሁለት ሶስት አንድ አስር ቁጥር ቦታ ላይ ከዋናው አጥቂ ጀርባ ያለውን ቦታ ይዞ መጫወት ይችላል። ግን ወደ ክንፍ ልታወጡት ከፈለጋችሁ በአራት ሶስት ሶስት ነው ሉዊስ ዲያዝ ወይም ኮዲ ጋክፖ በሚጫወቱበት ቦታ፣ እዚያን ቦታ ላይ መጫወት ይችላል። ስለዚህ በጣም አስደናቂ ተጫዋች ነው። ይሄ ተጫዋች እንግዲህ ሊቨርፑል የሚሳካለት ከሆነ ያው የስኬት ጉዳይ መቼስ በዝውውር ላይ ቀድሞ መተንበይ አይቻልም። ማለት ተጫዋች ይሳካለታል ብሎ ሙሉ ለሙሉ መደምደም፣ ነገር ግን ባለፉት ሁለት ሶስት ሲዝኖች ባየነው የዚህ ተጫዋች እድገት እና ደግሞ ሃንዚ ፍሊክ ራሳቸው እንደሚናገሩት ጭንቀትና ጫና የማይሰማው ኬር ፍሪ ኔቸር ያለው ተጫዋች ነው ይላሉ። እና አዲስ ኢንቫይሮንመንት የሚያስጨንቀው አይደለም። እሳቸው ያንን የተናገሩት ለጀርመን ብሔራዊ ቡድን መጫወት መቼስ ቀላል አይደለም፣ ግን ያንን ዝነኛ መለያ መልበስ ያላሸበረው ተጫዋች ነው ለማለት ነው። ይሄንን አስተያየት የሰጡት ግን ወደ አዲስ ሊግ፣ ወደ አዲስ ክለብ፣ ወደ አዲስ አጫወት መንገድ ነውና የሚመጣው ምናልባት ለመልመድ ጊዜ ሊያስፈልገው ይችላል። ሊጉ የበለጠ ፊዚካል ነው። በቅርብ ጊዜ ደግሞ ያው ከጀርመን የሚመጡ ተጫዋቾች በጣም ስኬታማ እንኳ ቢሆኑ ስኬታማ ለመሆን ይቸግራቸዋል። አንዳንዶቹ ፌል አድርገዋል። ክሪስቶፈር ንኩንኩ የቡንደስሊጋ ምርጡ ተጫዋች ነበር። ወይ ቲሞ ቨርነር። ከሀይ ሀቨትንም በተመለከተ ክርክር አለ እንደምታውቁት ሌሎችንም ተጫዋቾች አንዳንዶቹ ደግሞ መጥቶ የሚሳካላቸው አሉ። ማርሙሽ የመጀመሪያዎቹን ጥቂት ወራት ጥሩን የጀመረው ወይም ኤርሊንግ ሃላንድ እንዲህ አይነት ደግሞ መጥተው የሚሳካላቸውም ተጫዋቾች አሉ። ወደ የትኛው ካምፕ እንደሚወድቅ አላቅም። ብዙ ገንዘብም ስለሆነ ተጫዋቹ የሚከፈልበት፣ ስለዚህ መጨረሻ ላይ ሊቨርፑልን ተጫዋች ለማግኘት የተቃረበ ይመስላል። ያው ዝውውሩ ሲጠናቀቅ ነው የበለጠ የምናቀው። ያልፈለገው ትልቅ ክለብ አልነበረም። ባየር ሙኒክ መጨረሻ ላይ ከሊቨርፑል ጋር የተፎካከረው ክለብ ይሁን እንጂ አሎንሶን ተከትሎ ወደ ሪያል ማድሪድ ሊሄድ ይችላል፣ ቼልሲ ይፈልገዋል፣ ባርሴሎና ይፈልገዋል እየተባለ በተለያየ ጊዜ ከትልልቅ ክለቦች ጋር ስሙ ሲነሳ ቆይቷል። ግን መጨረሻ ላይ ሊቨርፑል ይህንን ተጫዋች ሊያገኘው የተቃረበ ይመስላል። በሁለቱ ክለቦች መካከል ድርድር እየተደረገ ነው። ብዙዎቹ እንግዲህ በዝውውር ጉዳዮች ላይ የተሻለ ስም ያበጁ ለራሳቸው ያበጁ ጋዜጠኞች ዝውሩ በሂደት መጠናቀቁ አይቀርም ይላሉ። በክረምት ምናልባት ትልቁ ዝውውር ሊሆን ይችላል። ከ130 ወይ 140 ሚሊዮን ዩሮ በላይ የሚከፈልበት ሌላ ዝውውር ሊኖር ይችላል ብሎ ለማሰብ ለአሁን የሚቸግር ይመስለኛል። ለአንድ ዝውውር የሚከፈል ትልቁ ኦፕሬሽን ሊሆን ይችላል።